ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ዶክቲ ቤተሰቦች እንደምናላችሁ። ዛሬ እንደተለመደው ላይክ፣ ሸር፣ ሰብስክራይብ በማድረግ ሀሳባችሁንም ኮሜንት ላይ በማስፈር አብራችሁን ቆዩ። በዛሬው ጥንቅራችን የፋኖ ነው መሪው ዘመነ ካሴ ከብዙ ልፋት በኋላ ተሳካልን ማለቱ ተሰምቷል። የጎርጎራ ሄሊኮፕተር ዛሬም ድረስ ለብዙዎች ሚስጥር እንደሆነ የቀጠለ ሲሆን ልፋታችን ምን አልቀረም በማለት ፋኖዎች መናገራቸውን ቀጥለዋል። የእግር ኳሱ ኮከብ ክርስቲያኖ ሮናልዶ ለአሜሪካው ፕሬዚዳንት ለዶናልድ ትራምፕ መልክት ማስተላለፉ ተሰምቷል። የአውሮፓ ኔሽንስ ዋንጫ ስፔን በመርታት ፖርቹጋል ዋንጫውን ስታነሳ ፊት አውራሪ የነበረው ክርስቲያኖ ሮናልዶ መልክቱን አስተላልፏል። ሌሎችንም ይዘንላቸዋል። እስከ መጨረሻው አብራችሁን ቆዩ። አይደለም በኢትዮጵያ ባለሙሉ ላይ የሚሰማውና የሚታየው ነገር ሁሉ ደስ አይልም። ከጥቂቶች በቀር አብዛኛው ሰው ግን ሂደቱ ያለው ነገር ሁሉ እየገቡ አይደለም ወይም ገብቶት ሳለም አውቆ የገባው ላለመምሰል ነው የሚጥረውም ይመስለው ማወቅ መረዳት ያለብን ነገር ግን በየትኛው ምድራችን ክፍል ላይ ለመኖር የሰው ልጅ በሙሉ መልክታዊ ጣልቃ ገብነት ከሌለ በቀር ከፊታችን የሚመጡ ወራቶች ከባድና እጅግ ፈታኝ ወራት ይመስላሉ። ነገሮች ከሸማኔ መወርወሪያ ይልቅ በፍጥነት እየተወረወሩ ዓለሚቱን ወደ ከፋ ቅዠት የሚወረውሩ ነው የሚመስሉት። የኢራንና የእስራኤልን ጦርነት እንደ ቀላል የሚያዩ ጭራሽ የሃይማኖት ጦርነት መስሏቸው ግራና ቀኝ ቆሞ ለእስራኤልና ለኢራን ድጋፍ ለመስጠት ጎራ ለይተው የሚሰዳደቡ የሚበሻሸቁም ኢትዮጵያውያን አሉ። ኢራን እንድታሸንፍ ቆሞም ተቀምጦም ድዋ የሚያደርግ እንዳለ ሁሉ እስራኤል እንድታሸንፍ እንዲሁ የሚነታርካለ ከኢራን ወደ እስራኤል የሚወነጨፉ ሚሳይሎችን በመዋይሉ እየቆጠረ አላ ክበር እያለ የሚጨፍር አረብ ያለ ሲሆን በእስራኤል ሚሳይል ከፈራረሰ ህንፃ ውስጥ የሚለቅም ኢራናዊ አስከሬንም ይታያል። የሁለቱ ሀገር ጦርነት በአንድም በሌላም ዳፎ የሚተርፈው ከሁለቱ ሀገራት አልፎ በእያንዳንዱ ኢትዮጵያም አፍሪካውያም አውሮፓዊ ቤትና ጓዳ ላይም ነው። አውሮፓውያን ጭንቀት ላይ ይመስላሉ። አሜሪካም ቢሆን ከህገወጥ ስደተኞች ጋር ተያይዞ ዝብርቅርቋ እየወጣ ነው። ካናዳ፣ ኤሽያ ወይም መካከለኛው ምስራቅ ያለ ስጋት ያለ ጭንቀት መኖር የማይታሰብ ነው። በየትኛውም የምድራችን ክፍል የሰላም አየር መተንፈስ እንደ ሜርኮሪ ብርቅ የሆነ ነው። በኢራን የቴሄራን ከተማ ነዋሪዎች፣ በእስራኤል የቴላቪቭ ከተማ ነዋሪዎች ቤታቸውን ከተማቸውን በሙሉ ለቀው እንዲወጡ ኢራንም እስራኤልም ማዋጃ አስነግረዋል። አሜሪካም ዜጎቿ የቴሄራንን ለቀው እንዲወጡ አሳስባለች። ሩሲያ፣ ቻይና፣ እስራኤል እና ኢራን አራቱ ሀገራት ዜጎች ቴል አቪቭን ለቀው እንዲወጡ አሳስበዋል። ከማሳሰቢያ ማስጠንቀቂያው ቀጥሎ ውድመት እየመጣ ነው። ስልጣኔ የበሉት መሰረተ ልማት ሁሉም ይወድማሉ። ትምህርት ቤቶች፣ የጤና ተቋማት፣ ቤተ እምነቶች፣ ታሪካዊ ጥንታዊ ቅርሶች በሙሉ ይወድማሉ። ለትዝታ የሚሆን ነገር ይጠፋል። በጋዛ በኢራን በየመን በሊቢያ በሱዳን በሶሪያ የታየው ምስቅልቅል ሁሉም ይከሰታል። ያላስቀ መስጊድም በግርግር ምን እንደሚገጥመው አይታወቅም። ይህ ሁሉ ሩቅ ይመስላል። ለኢትዮጵያውያን ግን ሩቅ አይደለም። በኢትዮጵያም በአውሮፓም በመካከል ትክክለኛው ስራ በየትኛውም የዓለማችን ክፍል መኖር ፎ የሚያሰኝ አይደለም። እግር ኳሱ ንግስ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮም የዓለም ጭንቀት አሜሪካ ቻይናም ሳይቀሩ ያንዣበቡበት ጦርነት መሆኑን ተረድቶ ለዶናልድ ትራምፕ ማሌውን ልኮላቸዋል። ፖርቹጋል ከስፔን በነበራት ጨዋታ ፊት አውራሪ የነበረው ክርስቲያኖ ሮናልዶ ዋንጫውን ያነሳበት ማሊያ ለዶናልድ ትራምፕ ልኮላቸዋል። ክርስቲያኖ ማሌውን ለዶናልድ ትራምፕ ሲልክ ግን ማሌውን ብቻ አልነበረም። ፌርማውን ብቻም አይደለም መልክትም ማስቀምጦላቸዋል። ፕላይ ቱ ፒስ፣ ለሰላም ተጫወቱ። ትንሽ የምትመስል ለዓለምን መቀየር የምትችል ቃል ለአሜሪካው ፕሬዝዳንት ለዶናልድ ትራምፕ ልቆላቸዋል። ለሰላም መጫወት ከሁሉም በላይ ጥሩና በየትኛውም ዓለም የሚፈልግ ሲሆን በኢትዮጵያም ለሰላም መጫወት ሳያስፈልጋት አይቀርም። ኢትዮጵያ ለሰላም ብትጫወት ከየትኛውም ሀገር በላይ ብትሆን ነበር። ኢትዮጵያ ግን ከማንም በላይ መጫወት የምትፈልገው ለሰላም ሳይሆን ለጦርነት ትመስላለች። በዚህም የጦርነት መገለጫዋ ምክንያት በኢኮኖሚ አንፃር ከኬንያ በታች ሆና ትገኛለች። ወደ ስልጣን የሚወጡ የሀገሪቱ ዜጎች አምባገነንና ጦርነት ቀስቃሽ ሆኖ ይታያሉ። ከበፊትም በዘመነ ደርግ ጀምሮ ከባድ አሳዛኝ ጦርነት የሚካሄዱባት ኢትዮጵያ በኢህአዴግ ዘመን አንጻራዊ ሰላም የሰፈነባት ትመስል ነበር። ይሁንም እንጂ ከባድና አስከፊ ድርጊቶች ይታዩ ነበር። ለዚህም ማሳያ የሚሆነው አማራን ጨቁኖ ለመያዝና ከመቃብር በታች ለማድረግ ብዙ የተለፋ ሲሆን ለዚህም ማሳያ የሚሆነው የሚሰጣቸው ስልጣን ኃላፊነት ለስም የነበረ ሲሆን ብዙዎች ለአማራ፣ ለኢትዮጵያ ተቆርቋሪ የሆኑ ዜጎች ያለ ልጅ ይቀሩ እንደነበር የሚዘነጋ አይደለም። የአሁኑ የብልጽግና መንግስትም ወንጀል ጠርጥሮ የያዛቸውን ዜጎች ከመግደል ውጭ ያለውን አሰቃቂ የምርመራ ዘዴዎች ብልት ላይ ሀይላንድ ማንጠልጠልን ጨምሮ በማሐፀን ውስጥ ብረትንና እንጨትን ከቶ በእሳት በውሃ አፍኖ መመርመር የሚያስችለውን ፍቃድ በአዋጅ አጽድቋል። ሳናጣራ አናስርን በማለት ይናገሩ የነበሩት ሁሉ እንዲሁ ቀሩ። ለዚህም የመንግስት አባል የነበሩ እነታየ ደንዳ የሚያወጧቸው መረጃዎችና መንግስት በራሱ የሚሰራቸው ክፍተቶች ኢትዮጵያን ህዝብ አሸፈተበት። የተሻለ መሪ ለማግኘትም ዙሪያውን አየ። ዘመነ መሪያችን ነው፣ የወደፊት ንጉሳችን ነው። በማለት በስቴዲሞች ሳይቀር በተደባለቀ ድምጽ ይሰማል። ይህ የፋኖ አይልም የጦርነት ዜና መስማት ከሚያስደስታት ከአፍሪካ አንደኛ ከዓለም ደግሞ ዘጠነኛ በሆነችው ኢትዮጵያ ዘንድ ላይ በኃይለኛው ነገሰ አማራን የመንግስት አካል ካለቀቁልኝ አልደራደርም አለ። የመንግስት ሁኔታም ጦርነት የፈለገው ይመስላል። በእያንዳንድ ቦታ ሁሉ ጦርነት ምርጫው ያደርጋል። ጎጃም ሙሉ በሙሉ ጦርነት ያለ ሲሆን፣ ሸዋ፣ ወሎ፣ ጎንደር ጦርነት ላይ ናቸው። በጎጃም ያለው ጦርነት ግን ከሁሉምና በጎጃም ያለው ጦርነት ግን ከሁሉም አስከፊና አስፈሪም እንደነበረው የሚዘነጋ አይደለም። ተራ ወታደር እስከ ጀኔራል ማዕረግ የደረሱ የመከላከያ አባላት ቀርተውበታል። ጎጃም ከደጀን እስከ ባህር ዳር ለመንግስት የገርሳት ሆኖበታል። በሰሞኑም በጎርጎራ የተከሰተችው ሄሊኮፕተር ጉዳይ ብዙዎችን ያነጋገር ሆኗል። በዚህም አደጋ ጀነራል ብርሃኑ በቀልና አያናቱሩ የሚባል የመከላከያ ከፍተኛ አመራር ጨምሮ ሶስት ሌሎች ወታደራዊ መኮንኖች ከፍተኛ ጉዳት ያስተናገዱ ሲሆን አያናቱሩ ጦር ኃይሎች ሆስፒታል ህይወቱ ማለፉ ተሰምቷል። ከመንግስት ከፍተኛ ኃላፊዎች አገኘው ተሻገርና ተመስገን ጥሩነ ውስጥ ላይ የነበሩ ሲሆን ተመስገን ጥሩነ እግሩ አካባቢ መጠነኛ ጉዳት ቢያስተናግድም የመጀመሪያ እርዳታ ወስዶ ዛሬ ባህርዳር ኮሪደር ሲጎበኝ ታይቷል። አገኘው ተሻገር የግራ እግሩና ጭንቅላቱ አካባቢ ከፍተኛ ጉዳት የደረሰበትና በአዲስ አበባ ሕክምና እያደረገ እንደሆነ ለማወቅ ተችሏል። የክልሉ መስተዳድር አቶ አረጋ ከበደ ሆስፒታል ገብቶ ህክምና ከቆዩ በኋላ ማገገማቸው እየተሰማ ይገኛል። ሌላኛው የኢትዮጵያ ዜና አገልግሎት የካሜራ ባለሙያ ብዙአየሁ ብርሃኑ ሕይወቱ ያለፈ ሲሆን ሌላ ደርቤ መካሻ የሚባል ጋዜጠኛ ባል ከፍተኛ እንደቆሰለ እንዲሁም አንዲት ስሙ ያልተገለጸች ሴት ጋዜጠኛም ሕይወቷ ማለፉ ተሰምቷል። ከብዙ ሙከራ በኋላ ተሳካልን የሚለው የፋኖ መሪ ዘመነ ካሴ ከዚህ በኋላ በአማራ ሰማይ ስር ያልተፈቀደለት የትኛውም ሄሊኮፍተር መብረር እንደማይችል እንዲሁም የመንግስትን ባለስልጣናት ይዞ በፈለገው መንገድ መንቀሳቀስ እንደማይችል ተናግሯል። ከዚህ በኋላም በየትኛውም የአማራ ምድር የመንግስት ኃይሎች ሲንቀሳቀሱ ዘማንልም ማለቱን በቅርብ የሚገኙ መረጃዎች አድርሰውናል። ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ ርዕስ እስክንገናኝ ባላችሁበት የዓለም ዳርቻ ቸር ይጠማችሁ።